ሰላም ጤና ይስጥልን። ክብራትና ክብራን ተመልካቾቻችን እንደምትሰንብታችኋል። ሳምንታዊ ወታደራዊ ዜናዎቻችንን ይዘንላችሁ ቀርበናል። ዜናዎቹን ወደ እናንተ በማድረሱ በኩል ደግሞ ሻምበል ልደት አስረስ ለተወሰኑ ደቂቃዎች አብሬያችሁ ቆይታ አደርጋለሁ። እስከ ፍጻሜያችን አብራችሁን ቆዩ።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 0941 44 7879 ላይ ይደውሉ። ሰላም ጤና ስጥልን። ክብራትና ክብራን ተመልካቾቻችን እንደምንሰንብታችኋል። ሳምንታዊ ወታደራዊ ዜናዎቻችንን ይዘንላችሁ ቀርበናል። ዜናዎቹን ወደ እናንተ በማድረሱ በኩል ደግሞ ሻምበል ልደታስረስ ለተወሰኑ ደቂቃዎች አብሬያችሁ ቆይታ አደርጋለሁ። እስከ ፍጻሜያችን አብራችሁን ቆዩ። አንድ መቶ አስራ ስምንተኛው የሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በሀገር አቀፍ ደረጃ በተለያዩ የሰራዊታችን ክፍሎች ተከብሮ ሏል። የሰራዊት ቀን የተከበረው ሰራዊቱን በማመስገን የውትድርና ሙያን በማክበርና ስለ ሀገር ህልውና በቀጣይነት በማሰብ ጭምር መሆኑ ተገልጿል። በየበዓል አከባበሩ የኢትዮጵያን ሰላምና ልማት ለማስተጓጎል የሚጥሩ ቅጥረኛ ባንዳዎች የሚያካሄዱትን የጥፋት ዘመቻ በማምከን የሀገራችንን ብሔራዊ ጥቅም ለማስጠበቅ ሰራዊታችን ዝግጁ መሆኑ ተጠቁሟል። ሰራዊታችን የተሰጠውን ተልኮዎች በሙሉ የላቀ ውጤት ለማምጣትና የዘውትር ዝግጁነቱንም አጠናክሮ ለማስቀጠል ዳግም ቃል ኪዳኑን አድሷል። በ118ኛው የሰራዊት ቀን አከባበር ዙሪያ አብዮት ዋሚ ከክፍሎቻችን የደረሱንን ዘገባ ዝርዝር እንደሚከተል ያቀርበዋል። የልዩ ዘመቻዎች እዝ በደብረ ብርሃን ከተማ ከሰሜን ሸዋ ዞን አመራሮች ከጸጥታ አካላትና ከማህበረሰቡ ጋር በመሆን 118ኛውን የሰራዊት ቀን አክብሯል። በበዓሉም ሰራዊት ለአንድ አገር ብሔራዊ ጥቅም መከበር ታላቅ ዋስትና የሚሰጥ ኃይል መሆኑን የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ ገልጸዋል። በዓለም ደረጃ ትልቅ ሰራዊት ገነቡ የተባሉ እና ረጅም እድሜ ካስመዘገቡት አገሮች ተርታ የምትሰለፍ አገር ናት። ከዚህ አገራዊ ህልውናን ለማስከበር ጥቅም ለማስጠበቅ የተቆራኘ እና የተደራጀ ሰራዊት ነው። እንግዲህ የኢትዮጵያ ከርሰ ምድር እና የውሃ ማማ ከመሆኗ ጋር ተያይዞ ኢትዮጵያ በሀብቶቿ እንዳትጠቀም ብዙ ጠላቶቻችን ከውጭ ኢትዮጵያን ለመውረር በተደጋጋሚ ሙከራ አድርጓል። እነዚህ ሙከራዎች በልጆቿ ከሽፈዋል። የኢትዮጵያ ሰራዊት በአሸናፊነት አገሩን ያጠናና በዲሲፕሊን የታነጸ የሕዝብ ልጅ መሆኑን የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ ተናግረዋል። የደብረ ብርሃን ከተማ ተቀዳሚ ከንቲባ አቶ በድሉ ውብሸት በበኩላቸው ሰላምን የማስፈን ተግባር ለመከላከያና ጸጥታ ኃይሉ ብቻ ሳይሆን የሁሉም ኢትዮጵያዊ ትኩረት መሆን እንዳለበትም ጠቁመዋል። ይህ የመከላከያ ሰራዊታችን ሲቋቋም ጀምሮ ዓላማውንና ግቡን ጠንቅቆ የተረዳና ለሰንደቅ ዓላማው ክብር የገባውን ቃል የማይረሳ መሆኑ የተገለጸው ደግሞ ምስራቅ እዞች የመከላከያ ሰራዊት ቀንን ባከበሩበት መድረክ ነው። ታሪካዊ ጠላቶቻችንና ባንዳዎች እርስ በርስ እንድንጋጭ የሚያደርጉትን ጥረት በንቃት ለመከላከልና ለማምከን ሁሌም ዝግጁ መሆን እንደሚገባ የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ተስፋይ ረጋሳ አስገንዝበዋል። በሀገር ግንባታ ሰራዊት ያስፈልጋል። ሀገር ለመጠበቅ፣ የህዝብ ደህንነትን ለማረጋገጥ ሰራዊት ያስፈልጋል። የሀገር ዋስትና፣ የሀገር ጋሻና መከታ ሰራዊት ነውና ሰራዊት ምንነቱ ለእኛ መግለጽ የምንጠበቅ አይደለም። አምስት መቶ አራተኛ ኮርም በሚገኝበት የግዳጅ ቀጠና የሰራዊት ቀንን ሲያከብር ሀገር ጠሎችንና ሰላምና እድገት የማይሹ የናጡት ነካሾችን ሴራ በማክሸፍ የሀገርን ሰላም የማረጋገጥ ተግባሩን አጠናክሮ እንደሚቀጥል የኮሩ ምክትል አዛዥ ብርጋደር ጄኔራል ቾምቤ ወርቁ ተናግረዋል። የምዕራብ እዝ የሰራዊት አባላትና የነቀምት ከተማ ነዋሪዎችም በምሥራቅ ወለጋ ዞን ነቀምት ከተማ ብሔራዊ ጥቅሞቻችንን ለማስከበር ሁሌም ዝግጁ ነን በሚል መሪ ርዕስ በፓናል ውይይት በዓሉን አክብረዋል። ጀግናው ሰራዊታችን የኢትዮጵያ ማሳያና የኩራታችን ምንጭ መሆኑን የነቀምት ከተማ ከንቲባ አቶ መሠረት ኃይሉ ተናግረዋል። ይህ መከላከያ መሐንዲስ ዋና መምሪያ አባላትም 118ኛውን የሰራዊት ቀን ሲያከብሩ አገራችን የቀደመ ክብሯና ገናናነቷ እንዲመለስ ሁልጊዜም ሉዓላዊነቷን ለማስጠበቅ ዝግጁና ቁርጠኛ መሆናቸውን ተናግረዋል። ሰራዊታችን ከጀግኖች አባቶቻችን የወረሰውን አርበኝነት በማስቀጠል የሀገራችንን እድገትና ብልጽግና ለማረጋገጥና የሀገራችንን ሰላም ለመጠበቅ አስፈላጊውን መስዋዕትነት እየከፈለ ያለ ጀግና ሰራዊት ነው ሲሉ የኢትዮጵያ ወታደራዊ አካዳሚ ምክትል አዛዥ ለትምህርትና ስልጠና ዲን ሌትናል ኮሎኔል አካሌ ሳለ ገልጸዋል። 118ኛውን የሰራዊት ቀንን የውጊያ ቴክኒክ ትምህርት ቤት የሰራዊት አባላትና ሰልጣኞችም አክብረውታል። የትምህርት ቤቱ አዛዥ ብርጋደር ጄኔራል ታያ ለማየው የሰላማችን የእድገታችንና የብሔራዊ ጥቅማችን እንቅፋት ለመሆን በሚጣጣሩ ባንዳዎች መቃብር ላይ የኢትዮጵያን ሰላም፣ ልማት፣ እድገትና የባህር በር እውን እናደርጋለን ብለዋል። የትምህርት ቤቱ አባላት በአቡነ ዮናስ አረጋውያንና ሕጻናት መርጃ ማዕከልና በከተማዋ የጤና ጣቢያ በመገኘት የጽዳት ስራዎችንም አከናውነዋል። የመከላከያ ጤና ዋና መምሪያ ለከፍተኛ አመራሮቹና ለጤና ሙያተኞቹ በስትራቴጂካዊ አመራርነት ሚናና ተግባራት ዙሪያ ስልጠና ሰጠ። ታላቅ መሪ ለመሆን በፈተና ጊዜ ጸንቶ መገኘትና የትኛውንም ኃላፊነት በብቃት መወጣት ስለመሆኑም በስልጠና መድረኩ ላይ ተጠቁሟል። ራሄል ገዛኝ በመከላከያ ጤና ዋና መምሪያ ለሚገኙ ከፍተኛ አመራሮችና የጤና ሙያተኞች በስትራቴጂካዊ የአመራርነት ክህሎ ዙሪያ የተሰጠው ይህ ስልጠና የዋና መምሪያውን ተልዕኮ ይበልጥ የሚያሳልጥ መሆኑ ተጠቁሟል። በተለይም ዋና መምሪያው የጤና አገልግሎት ተደራሽነትን የማሻሻልና የማዘመን ሚናውን በብቃት ለመወጣትና የአመራሩንና የሙያተኛውን የኃላፊነት ስሜት ይበልጥን ማጎልበል ታስቦ የተዘጋጀ ስልጠና መሆኑ በመድረኩ ተገልጿል። መሪ ለመሆንና ለመምራት በቂ እውቀት ያስፈልጋል ያሉት የመከላከያ ጤና ዋና መምሪያ ኃላፊ ሌትናል ጀኔራል ጥጋዊ ይልማ እንደ ተቋምም የመሪነት ብቃትና ክህሎትን ማሳደግ ተገቢ የውጊ አገልግሎት መስጠትን የሚያሳልጥ መሆኑን ተናግረዋል። መሪ መሆን እድልም ፈጠናም ነው። እድል የሚሆንበት ምክንያት የሚያቅን ሰው ስትመራ ለራሱ ትጠቃምለና ዳርጋለ። ፈተና የሚሆንበት ምክንያት ግን አንተ የምታስበው ምናልባት ቀድሞ አውቆት ሊሆን ይችላል። ና ቻሌንጁ በጣም ከፍተኛ። የጦር ሰራዊት የሕክምና ተቋማት ለየት ያለ የሕክምና ዲሲፕሊን እንዳላቸው የተናገሩትና ስልጠናውን የሰጡት የአፍሪካ አመራር ልዕቀት አካዳሚ ዋና ዳይሬክተር አቶ ዛዲግ አብርሃ የሚገኙ ውጤቶችም ጥሩና ብዙ እድል የሚፈጥሩ ስለመሆናቸው አስታውሰዋል። ስልጠናው ለምንሰጠው አገልግሎት ተጨማሪ እውቀትንና ተነሳሽነትን የፈጠረ በመሆኑ በጨበጥነው አቅም የተቋሙን አገልግሎትና ውጤት ለማላቅ እንተጋለን ሲሉም የስልጠና ተሳታፊ ከፍተኛ አመራሮች አመራሮችና የጤና ባለሙያዎቹ ተናግረዋል። እዚህ የተማርነውን ነገር በየደረጃችን ወደ የምንመራው አሀዱ ወርደን ይህን ነገር ማስጨበጥ ነው። ለምን? ይሄ ነገር በእኛ ብቻ መቅራት ስለሌለበት እንደ ተቋምም ይሄ ትሬኒንጎች መቀጠል መቻል አለባቸው። በተለይ የተለያዩ አመራሮች ብዙ ልምድና ብዙ እውቀት ያላቸው መሪዎች ስለሆኑ ብዙ ነገር ነው የምናገኝበት። ስለዚህ ነገር ቀጣይነት እንዲኖረው ለማለት ነው። እንግዲህ በሀገራችን ሁላችንም እያንዳንዳችን ያለን ሚና ምንድን ነው፣ እንዲሁም ደግሞ ባለንበት ቦታ ላይ አድምተን ሰርተን በተለየ ዲሲፕሊን፣ በተለየ ሞራል ትራንስፎርሜቲቭ የሆነ ስራ እንድንሰራ የሚያግዘን ነው ብዬ አስባለሁ። ብዙ ትምህርቶችን የወሰድንበትና ለቀጣይ ለምንሰራቸው ስራዎች ብዙ ግብዓት የሚሆኑ እውቀቶችን እንዲሁም ደግሞ ልምዶችን ያገኘንበት ነበር ማለት ይቻላል። ደቡብ ሁለንተናዊ ዝግጁነቱን በማረጋገጥ ግዳጁን በላቀ ብቃት መፈጸም የሚያስችለውን የዝግጁነት ቁመና ይዞ መገንባቱን አዛዡ ሌተናል ጀነራል ሰለሞን ይተፋ ተናገሩ። እዙ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ በሚያደርገው ሁለንተናዊ ርብርብ ስጋት የደቀኑ ኃይሎችን በመደምሰስ የሀገራችንን ዘላቂ ሰላምና ብሔራዊ ጥቅም ለማስከበር ዝግጁ መሆኑን ገልጸዋል። ሁሉም የእዙ አባላት በየተሰማሩበት የግዳጅ ቀጠና የላቀ ውጤት ማስመዝገባቸውን አጠናክረው እንዲቀጥሉም ሌተናል ጄኔራል ሰለሞን ተፋ አሳስበዋል። ይህ በእንዲህ እንዳለ ደቡብ ዕዝ ሰራዊቱን የሰራዊቱን ቤተሰቦችና የሲቪል ሰራተኞችን ኑሮ የሚደግፉ የተለያዩ ተግባራትን በትጋት እያከናወነ እንደሚገኝ አስታውቋል። ዕዙ የግብርና ምርት ልማቶችን በማስፋፋት የአባላቱን ኑሮ የሚደግፉ ስራዎችን አጠናክሮ መቀጠሉን የደቡብ ዕዝ ጠቅላላ አገልግሎት ኃላፊ ኮሎኔል የሸዋስ ደምሴ ጠቁመዋል። ዘገባው የአብርሃም ዘውዱና የኢዮብ ሰለሞን ነው። የሰሜን ምስራቅ እዝ የቡርቃ ማሰልጠኛ የሻለቃና የሻምበል አመራሮችና ልዩ ልዩ ሙያተኞችን አስመረቀ። ማሰልጠኛው ከ2015 ዓ ም ጀምሮ ከጓድ መሪ እስከ ሻለቃ አመራርና ልዩ ልዩ ሙያተኞችን እያስመረቀ ለእዙ ተልእኮ ስኬት የበኩሉን ታላቅ ሚና ማበርከቱን የሰሜን ምስራቅ እዝ አዛዥ ሌተናል ጀኔራል አሰፋ ቸኮል ተናግረዋል። ተመራቂ አመራሮቹና ሙያተኞቹ የሚሰጣቸውን ሀገራዊና ተቋማዊ ተልዕኮ በላቀ ብቃት እንዲወጡ በማድረጉ ረገድ ስልጠናው የራሱ ሚና እንዳለው የማሰልጠኛው አዛዥ ኮሎኔል ግርማ ስዩም ተናግረዋል። ለስልጠናው መሳካት አስተዋጽኦ ላበረከቱ የምስጋናና የእውቅና ሰርተፊኬት ተበርክቶላቸዋል። ዘገባውን ያደረሰን አሰፋ ብለው ነው። ሰሜን ምዕራብ እዝ በሚንቀሳቀስበት የግዳጅ ቀጠና በጽንፈኛው ላይ የሚወስደውን እርምጃ አጠናክሮ መቀጠሉን አስታወቀ። እዙ የቀጠናውን ሰላም አስተማማኝ ለማድረግ ከሚያደርጋቸው ስምሪቶች መካከል የታሪካዊ ጠላቶቻችንን ተልእኮ በሚያስፈጽመው ጽንፈኛው ቡድን ላይ የሚወስደውን እርምጃ ማጠናከሩን ነው የገለጸው። ባዳዎች ባንዳዎችን በመጠቀም በጦርነት ውስጥ እንድንቆይ ይፈልጋሉ፣ ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ በመስዋዕትነታችን የባንዳዎችን እና የባዳዎችን ሴራ አክሽፈናል ሲሉም ተናግረዋል። ኢትዮጵያ በአሻጥረኞች የሚገጥሟትን ፈተናዎች ሁሉ በጀግኖች ልጆቿ መስዋዕትነት አክሽፋ ጸንታ እንደምትቀጥልም የእዙ አዛዥ ሌተናል ጀነራል ብርሃኑ በቀለ አረጋግጠዋል። ዘገባው የሰሜን ምዕራብ እዝ ሚዲያ እና ሕዝብ ግንኙነት ነው። ስድስተኛ እዝ በጦን ላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ያሰለጠናቸውን ባለሌላ ማዕረግተኞች አስመረቀ። ሀገር ታፍራና ተከብራ እንድትኖር በሁሉም ዘርፍ የበቃና የተደራጀ ጠንካራ መከላከያ ሰራዊት ያስፈልጋታል ሲሉ በምረቃ ሥነ ሥርዓቱ ላይ የተገኙት የስድስተኛ እዝ አዛዥ ሜጀር ጀነራል ብርሃኑ ጥላውን ተናግረዋል። ሜጀር ጀነራል ብርሃኑ ጥላውን አያይዘውም ዛሬ ላለንበት ቀን ያደረሱን የኢትዮጵያ የቁርጥ ቀን ጀግኖች ታሪክን ማስቀጠል ይገባልን ብለዋል። ተመራቂዎቹ ወቅቱንና ሁኔታዎችን ታሳቢ ያደረገ በመደበኛና ኢመደበኛ የውጊያ ስልቶች ላይ ትኩረት ያደረገ ሁኔታና በማንኛውም ሁኔታና ጊዜ ጠላትን ድል ማድረግ የሚያስችል አቅም እንዲኖራቸው መደረጉን የስድስተኛ እዝ ማሰልጠኛ ማዕከል ምክትል አዛዥ ሌተናል ኮነሬል ታምራት ሊንጀሶ ተናግረዋል። ዘገባው የአዲሱ አራጋው ነው። የመከላከያ ትምህርትና ስልጠና ዋና መምሪያ ለሰው ሀብት አመራር ሙያተኞቹ የስራ ላይ ስልጠና ሰጠ። ስልጠናው አመራሩና ባለሙያውን በህግና አሰራር ተወዳዳሪና ጥራት ያለው ስራ እንዲሰሩ የሚያግዝ መሆኑን የትምህርትና ስልጠና ዋና መምሪያ ምክትል ኃላፊ ሜጀር ጀነራል ሰለሞን ቦጋለ ገልጸዋል። በዋና መምሪያው ስር ባሉ በሁሉም ክፍሎች አንድ አይነትና ወጥ የሆነ እንዲሁም ደረጃውን የጠበቀ አሰራር እንዲጎለብት ማድረግ የስልጠናው ዓላማ መሆኑን የዋና መምሪያው የሰው ሀብት አመራር ቡድን መሪ ሌተናል ኮነሬል መንገሻ ሞላ ተናግረዋል። ዘገባው የኃይለ ማርያም ተሾመ ነው። የሁርሶ ኮንቲጀንት ማሰልጠኛ ማዕከል የተሰጠውን ተልእኮ በላቀ ብቃት ለመፈጸም ዝግጁ ነው ሲሉ የሁርሶ ኮንቲጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋዴር ጄኔራል አዲሱ ተርፋሳ ገለጹ። ብርጋዴር ጄኔራል አዲሱ ተርፋሳ ይህን የገለጹት የማሰልጠኛውን አሁናዊ ቁመና ምን እንደሚመስል ውይይት በተደረገበት መድረክ ላይ ነው። ኢትዮጵያ ልማትና እድገቷን ለማስቀጠል ቆርጣ ተነስታለች ያሉት የውይይቱ ተሳታፊዎች የማሰልጠኛው ማህበረሰብም የእንጽንፈኛውና የሸኔን እኩይ ሴራና አጀንዳ በተገቢው ከመገንዘብ ባሻገር የባንዳዎችን የጥፋት እንቅስቃሴ ለማምከን ለሚከወኑ ተግባራት በሙሉ የበኩላቸውን ለማበርከት መዘጋጀታቸውን ተናግረዋል። ዘገባው የተስፋዬ ያረጋል ነው። የሴቶችና ማህበራዊ ጉዳይ ዳይሬክቶሬት በስርዓተ ጾታ እኩልነት ላይ ያተኮረ የግንዛቤ ማስጨበጫ ትምህርት ሰጠ። በጠቅላይ መምሪያው ጠቅላላ አገልግሎት ዋና ዳይሬክቶሬት ሴቶችና ማህበራዊ ጉዳይ ቡድን አዘጋጅነት የተሰጠው ስልጠና ከክፍሎች የተወጣጡ የሰራዊት አባላትና ሲቪል ሰራተኞች ተከታትለውታል። የግንዛቤ ማስጨበጫ ትምህርቱ ሴቶች ብቁና ጠንካራ መሪ ሆነው እንዲወጡ ትልቅ መሰረት የሚጥል ስለመሆኑ ተጠቁሟል። ዘገባው የሰሜራ ኃይሉ ነው። በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የጋፋት አርማመንት ኢንጂነሪንግ ኢንዱስትሪና የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ የሚያመርቷቸውን አዝርቶችና የእንስሳት ተዋጽኦ ምርቶቹን ለሰራተኞቻቸው በተመጣጣኝ ዋጋ እያቀረቡ እንደሆነ ተገለጸ። በላቸው ክንዴ ተጨማሪ አለው። በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የጋፋት አርማመንት ኢንጂነሪንግ ኢንዱስትሪ በምግብ ራስን የመቻል ተቋማዊ መርህን ለማሳካት በ75 ሄክታር መሬት ላይ ስንዴና ጤፍ እያመረተ መሆኑን አስታውቋል። በኢንዱስትሪው የንብርባታን ጨምሮ ግቢውን ለስራ ሳቢና ምቹ ለማድረግ የአረንጓዴ ልማት ስራዎችና የግቢ ውስጥ የመንገድ ስራ ፕሮጀክቶች እየተከናወኑም ይገኛሉ። እነዚህ የግብርና ምርቶች ለኢንዱስትሪው ሰራተኞች በዝቅተኛ ዋጋ እንደሚቀርቡ የጠቆሙት ስራ አስኪያጁ ኮሎኔል አገሬ ተሰማ ይህ ተግባር የሰራተኛውን ኑሮ ለመደጓ ማቆምና ለማሻሻል የራሱን አስተዋጽኦ እያበረከተ መሆኑን አስረድተዋል። ብለን እናስባለን። ይሄ ገቢ ለማንም አይደለም የሚውለው ለራሱ ለሰራተኛው ድጎማ ነው የሚውለው። ጤፉ ቀጥታ ወደ ክበብ ነው የሚገባው። በጣም ባነሰው ዋጋ ማጣፈጫን ብቻ ሊሸፍን በሚችል እንትን ወደ ሰራተኛ ክበብ እንዲገባ ይደረጋል። የሰራተኛውን ኑሮ እንዲደጉም ይደረጋል። ይህ በእንዲህ እንዳለ የሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪም ከ200 ሄክታር በላይ በሆነ መሬት ላይ ስንዴና ጤፍ ማምረቱን አስታውቋል። ኢንዱስትሪው የወተት ላሞችንና የእንቁላል ዶሮዎችን በብዛት እያረባ እንደሚገኝም ምክትል ስራ አስኪያጁ ኢንጂነር ምህረታብ ጉራመላ ገልጸዋል። ዶሮዎች ያሉን ዶሮዎችን የሚጥሉልን እንቁላል ሰራተኛ ምግብ ላይ ይውላል። አብዛኛውን ነገር የምግብ የተቋሙ ላይ ያለ ሰራተኛ የምግብ ፍላጎት የምግብ ለመሸፈን ሰፋፊ ስራዎች እየተሰሩ ነው ያሉት። እንዳያችሁትም በጣም አመርቂ ነው። ኢንዱስትሪው የአዝርዕት ምርቶቹንና የእንስሳት ተዋጽኦ ውጤቶቹን ለሰራተኞቹ በተመጣጣኝ ዋጋ እያቀረበ እንደሚገኝም ኢንጂነር ምዕረታ ጉራመላ ተናግረዋል። በመጨረሻም በምስራቅ ኢትዮጵያ ስራ የጀመረው የካሉብ ጋዝ ፕሮጀክት በሰላም እንዲጠናቀቅ የጸጥታ መዋቅሩ አስተዋጽኦ የጎላ እንደነበር ተገለጸ። የተፈጥሮ ጋዙ አስፈላጊውን ግልጋሎት እንዲሰጥና የመሰረተ ድንጋይ የተቀመጠለት የማዳበሪያ ፋብሪካ ስራም በተቀመጠለት ጊዜ እንዲጠናቀቅ በትኩረት እየተሰራ መሆኑ የጸጥታ ጥምር ኮሚቴው አስታውቋል። በአካባቢያችን ያሉ አራት ወረዳዎች አሉ። እነሱንም በመነጋገር አካባቢያችን ሰላም እንዲሆን እስካሁን የጋራ ሆነን ይሄ ፕሮጀክት ለምርቃቱን አድርሰናል። ለአንድ ዓላማ ተግባብተንና ተደጋግፈን በመስራት የሀገራችንን እድገት እንዲፋጠን፣ ሰላማዊ እንቅስቃሴ እንዲቀጥል የበኩላችንን እየተወጣን ነው ሲሉ በሱማሌ ክልል የቆራሄ ዞን ፖሊስ መምሪያ ምክትል ኮማንደር መሐመድ ኢብራሂም ገልጸዋል። ዘገባው የሳምሶን ባህሩ ነው። ተመልካቾቻችን ዜናዎቹን አበቃን። ቀሪ ዝግጅቶቻችን በየተመደበላቸው ሰዓት ወደ እናንተ መድረሳቸውን ይቀጥላሉ። ስለተከታተላችሁ እናመሰግናለን። በያላችሁበት ጤና ይስጥልን።